ላዩሽ ነገር እኔ በእውነት መመሪ አንቺ የድንግል ማርያም ልጅ ነች። አንድ ቀን መጥፎ ቃል ወጥቶሽ አታውቂም። አዎ የተሰማንን እዚህ ጋር ሁላችንም ተናግረናል። ሁለታቸውን ስለምንወድ እንዲለያዩ ከአንቺ በላይ ትበርክ እኮ የሚጸልይላቸው ሰው ስላለሽ ምንም እንዳዩ አንቺ የድንግል ማርያም ልጅ ነች። በአንቺ ስም እኮ ስለምትጸልያው እንኳን

እኔ ምን ለምን አሁን እዚህ ጋር ማለት ነው። እኔ እኮ ተናገርኩኝ። እኚህ ልጆች የኦዲየንስ ናቸው። እውነት የለውም። ኦዲየንስ አያውቁት። አንቺ ብሮኬ የሆነ ሰዓት ተናግሯል አይደለም

እኔ በደንብ አንቺን እና ከራሳችን ያልወደው የነበረውናሩክና ሀይ እንዲሆኑ የተባለ ነገር ያለቀስኳትንም ባ ሀኔ ለብቻ እየየ ትላለን እኔ ው ብዬ ነው ያለቀስኩት። በቃ እንደዚህ ሚዲያ ላይ ወጥቼ እሪ ብዬ ነው ያለቀስኩት፣ ግን እየሳቁብን ነበር። ይሄ ለምን ለምን ለምን እንደዚህ ሊያያሉ ብዬ ኩኩ ብዬ ነው ያለቀስኩ። በቀደምም እንደዚሁ ትናንትና፣ በዚህ ግን በጣም ደስ ይለኛል። እግዚአብሔር ይመስገን። በጣም ግን እኛ እኛ ተመልካችና ኦዲየንስ ነን እንጂ እነሱን እኮ እንደ ሪሞት ልናሽከረክራቸው

በደስታ ሲሰሩ ምን እንላቸዋለን? በደስታ ሲሰሩ እናንተ ሁሌም ዝሙት ለምትሰሩት አልጋ ላይ እንደዚህ እየተለጣጠፋቸው እንደዚህ ቤታችሁ ቀዝቅዟል አሰሩበት። ሞ እንደው መቶ ፐርሰንት ኛ ጥፋት ነው እነሱ ምንም ጥፋት የለባቸው ራሳችን ነን ያጠፋ ነው። አሁንም ደግሞ እነሱ ሲከፉ እኛ መቻል አልቻልንም። በቃ ራሳችን አጠፋልራሳችን ምንትናል እማ ምን አሉ መሰለሽ የዛኔ ውሃ የደፋችበት ጊዜ ውሃ የደፋችበት እንዲተኛ ምን አትፈልጎ ነው አሉ። ምንም አይሚኮ ብሩኬ ከሷ ጋር እንደ ዘመኑ ሴቶች ቢሆን እኮ እስካሁን ማን አደንቃታለሁ የሰራው መልስ የሆናቸው ነበር እንደው ማውራት እንደዚህ አይነቶቹን ሰዎች አትከታተሉ። እነዚህ ሴጣናዊ ሰው ናቸው ምንም

ከልብ ማለት ነው። ከልባችን እነዚህ ጸሎት እናደርጋለን። በቃ ለማን ነው ጸሎት የምናደርገው? እነዚህ ቡሩክና ሀይሚን የሚለያዩትና የሚያስቃብጡትን ሰዎች ስምም ሳንጠራ መዝሙራችንን ከፍትና ጸሎት እናደርጋለን፣ ጸሎት እናደርጋለን። እዚህ በኋላ ያለው ፍቅራቸው ያሳስበኛል። እንደምንትሉ አሁን ተጣልተዋል አይደለም። እዚህ በኋላ ደግሞ ምን አይነት ፍቅር ነው የሚያሳይ

አስር ወንድ ዓመት ይቆያል አንድ ቤት ውስጥ፣ አምስት ሴት ግን አንድ ቤት ውስጥ ወር አይቆይም። እኔ የሴት ጓደኛም የለኝም። በርግጥ ግን አልወዳቸውም። እኔ ቦታ መልሰታቸው። ለምን? ህይወትን ስለሚያበላሹ ገባቸው። ሴት ልጅ ጓደኛ ከምታደርጉ ወንድ ልጅ ጓደኛ ቢታደርጉ ችግራችሁንም ከንረዳቸው ሴት ነው ብለው ነው

ማመጣቸው መርቁ። እነሱ እነሱም ልጆች እኔ ግን እኔ ግን እንደው እኔ ግን አሁንም ውላቸው እኔ አሁንም ማለት ነው። ያችን አልጋውን ይዞ ብሩኬ ያችን ሶፋውን ወደዛ አስጠግቶ እዛው ሃይሚዬ ቤት ተጠቃሎ እንዲገባ ሃይሚዬ ቤት ያለው አልጋ ይበቃል። እናንተ በቃ